የኢትዮጵያ አንድነት ገዳማት ሥርዓተ ምንኩስና ለግብረ ትሩፋት በሚል መሪ ሐሳብ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ገዳማት አስተዳደር መምሪያ አዘጋጅነት ለሦስት ተከታታይ ቀናት የሥልጠናና የምክክር መርሐ ግብር በብፁዕ አቡነ አብርሃም የእንኳን ደህና መጣችሁ መልእክት ተጀመረ። ብፁሃቡነ ብፁዕ አቡነ መልከጼዴቅ በወልቂጤ ሪፈራል ሆስፒታል በሕክምና ላይ ላሉ ሕሙማን በየሕክምና ክፍላቸው በመዘዋወር እግዚአብሔር ምሕረትን ይሰጣቸው ዘንድ እና ወደ ቀድሞ ጤናቸው የመልሳቸው ዘንድ ጸሎት አድርገው ቡራኬ ሰጥተዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የእስራኤል የውጭ ጉዳይ ሚኒስትርን በመንበረ ፓትርያርክ ጽሕፈት ቤት ተቀብለው አነጋገሩ። የውጭ ጉዳይ ሚኒስትሩ ጌዲዮን ሳር በኢትዮጵያ ይፋዊ የሥራ ጉብኝት እያደረጉ የሚገኙ ሲሆን፣ በዛሬው ዕለትም ከቅዱስነታቸው ጋር በጋራ ጉዳዮች ላይ ተወያይተዋል።